በዛሬ ዕለት በወርቅና በፕላቲኒየም ደረጃ ተሸላሚ የሆናችሁ በ2018 በጀት ዓመት የግብር አምባሳደሮቻችን እንደሆናችሁ እያበሰርኩ፣ የግብር አምባሳደር ከመሆናችሁም ባሻገር ደግሞ ከተማዋን በምትሰጠው አገልግሎት በምታከናውናቸው በየትኛውም ኩነቶችና ሁነቶች ውስጥ የቪአይፒ ፕሮቶኮልና ቅድሚያ አገልግሎት የማግኘት መብት እንዲሰጣችሁ መወሰናችንን ሳበስር ታላቅ ደስታ ይሰማኛል። የብር ደረጃ ተሸላሚዎቻችን ለሚቀጥለው በጀት ዓመት እናንተም የወርቅና የፕላቲኒየም ደረጃ ተሸላሚ እንደምትሆኑ ትልቅ ተስፋ አለንና ይህንን የቪአይፒ አገልግሎት የማግኘት ቅድሚያ አገልግሎት የማግኘት ተገቢውን ቅድሚያ ፕሮቶኮል የማግኘት መብታችሁን እንድትጎናፀፉ ለሚቀጥለው በጀት ዓመት በጋራ እንስራ ላለሁ